የስኳር በሽታ ካለባቸው ሶስት ሰዎች መካከል አንዱ እና የደም ግፊት ካለባቸው አምስት ሰዎች መካከል አንዱ በዝምታ ወደ ኩላሊት መዳከም ወይም ኪድኒ ፌለር እየተጓዙ ነው። ስር የሰደደ የኩላሊት በሽታ ወይም ክሮኒክ ኪድኒ ዲዚዝ ዝምተኛ ገዳይ ስለሆነ አብዛኛው ሰው በጣም እስኪ ዘገይ ድረስ ምንም ግንዛቤ የለውም። በእለት ተዕለት ህይወታችን ውስጥ ስላሉት የተደበቁ ተንኮለኛ ስጋቶች መነጋገር አለብን። ስለምንመገበው ስኳርና ጨው፣ ስለምንወስዳቸው የህመም አስታገሻዎች እናም ከውሃ ጋር በተያያዘ ስለምንሰራቸው አደገኛ ስህተቶች መነጋገር አለብን። ኩላሊታችንን ለማዳን መጀመሪያ እነርሱን መረዳት አለብን። ኩላሊታችን ማጣሪያ ብቻ አይደለም፣ የሰውነታችን የሆሞስታቲክ ተቆጣጣሪዎች ናቸው። ሁለት ዋና ዋና ስራ አላቸው። የመጀመሪያው የኩላሊታችን ስራ ማጣራት። ኩላሊታችን በቀን በሚያስገርም ሁኔታ ከ120 እስከ 150 ሊትር ደም ያጣራል። ኩላሊታችን የደም ሴሎችንና ወሳኝ ፕሮቲኖችን እያስቀረ ቆሻሻና ፈሳሽን ወደ ውጪ ይገፋል። ሁለተኛው ስራ ሆሚዮስታቲክ እና ሆርሞኖች። ይህ ህይወት አድን ስራው ነው። ኩላሊታችን እንደ ሶዲየም፣ ካልሲየም እና በተለይም ፖታሲየም ያሉ ኤሌክትሮላይቶችን ፍጹምና ጥብቅ በሆነ መልክ ሚዛናቸውን ይጠብቃል። ኩላሊታችን ደከመ ማለት የእነዚህ ኤሌክትሮላይቶች መዛባት በቀጥታ ወደ ሲስተሚክ ወይም ስርዓታዊ ችግሮች ያመራል። በተለይም ከባድ የልብ ምት ወይም ሪትም ችግሮችን ያስከትላል። ከዚህ በተጨማሪ ኩላሊታችን ወሳኝ ሆርሞኖችን የሚያመርት የኢንዶክሪን ኦርጋን ነው። ከሚያመርታቸው ሆርሞኖች መካከል አንደኛው ኢሪትሮፖዮቲን፣ ይህ የአጥንት መቅኒያችን ቀይ የደም ሴሎችን እንዲያመርት ምልክት የሚሰጥ ሆርሞን ሲሆን በኪድኒ ፌለር ወይም በኩላሊት ፌለር ምክንያት ኢሪትሮፖዮቲን የለም ማለት ስር የሰደደ የደም ማነስ አለ ማለት ነው። ሁለተኛ፣ አክቲቭ ቫይታሚን ዲ ቫይታሚን ዲ ለጠንካራ አጥንት ጤናና ለካልሲየም አብዞርብሽን በጣም አስፈላጊ ነው። ሶ በአጠቃላይ የኩላሊትን ተግባር ወይም ስራ ማጣት ማለት በልባችን በደማችን እና በአጥንታችን ላይ ቁጥጥር ማጣት ማለት ነው። አሁን ላይ ከማንኛውም ጊዜ በበለጠ መልኩ የኪድኒ ፌለር ወይም ደግሞ የኩላሊት መዳከም ችግር በሀገራችን ላይ በጣም እየተስፋፋ መጥቷል። ለምንድን ነው በኢትዮጵያ ውስጥ ብዙ ሰዎች ይህ ቀውስ እየገጠማቸው ያለው? ጥናቱ ግልጽ ነው። የክሮኒክ ኪድኒ ዲዚዝ መባባስ ከሁለት ግዙፍ የአናኗር ዘይቤዎች ጋር በእጅጉ የተቆራኘ ነው። አንደኛው የስኳር በሽታ። ከፍተኛ የደም ስኳር ለኩላሊት በሽታ ዋነኛ መንስኤ ነው። ለረጅም ጊዜ ለከፍተኛ ግሉኮስ መጋለጥ በኩላሊታችን ውስጥ ያሉትን ስስ ቀጫጭን የደም ስሮችን እንዲዝጉ እና ጠባሳ እንዲፈጥሩ ያደርጋቸዋል። ይህም ዳያቤቲክ ኔፍሮፓቲ ወይም በስኳር አማካኝነት የሚመጣ የኩላሊት በሽታ ተብሎ ይጠራል። ሁለተኛው ምክንያት የደም ግፊት። ከፍተኛ የደም ግፊት የኩላሊት ጉዳት መንስኤ እንዲሁም ውጤትም ነው። ይህ ማለት ከፍተኛ የደም ግፊት የኩላሊት የደም ስሮችን ይጎዳል እና ደግሞ የተጎዳ ኩላሊት ጨውና ፈሳሽን በብቃት መቆጣጠር ስለማይችል ከፍተኛ የደም ግፊትን ያስከትላል። ይህ ዑደት ከፍተኛ የደም ግፊት ኩላሊት መዳከምን የሚያስከትልበት እና የኩላሊት መዳከም ደግሞ በምላሹ ከፍተኛ የደም ግፊትን የሚያስከትልበት እኛ ለመስበር የምንታገለው ሳይክል ነው። ለረጅም ጊዜ የቆየ የኩላሊት በሽታ በዝምታ ስለሚባባስ የእግር፣ የፊት ማበጥ ወይም ድካም የመሳሰሉ ምልክቶችን አየን ማለት የኩላሊት ጉዳቱ በጣም ከፍተኛ ደረጃ ላይ ደርሷል ማለት ነው። ኩላሊታችን ያለበትን ሁኔታ ማወቅ በሁለት ቀላል ውድ ያልሆኑ እና አስፈላጊ የላብራቶሪ ምርመራዎች ላይ የተመሰረተ ነው። የመጀመሪያው ምርመራ ኢስቲሜትድ ጂኤፍ አር ይባላል። በዚህ ምርመራ በአጠቃላይ የኩላሊታችንን የማጣራት አቅም የምንገምትበት የላብራቶሪ ምርመራ ነው። ሁለተኛው ምርመራ ደግሞ አልቡሚን ቱ ክሪያቲኒን ሬሾ ይባላል። ይህ በጣም ወሳኝ የሆነው ቀደምት ከማስጠንቀቂያ ምልክት ነው። የኩላሊታችንን ጤንነት ለመጠበቅ አምስት የአኗኗር ዘይቤ ዘዴዎች። እነዚህ አምስት የማይጣሱ እርምጃዎች የሲኬዲን ወይም ለረጅም ጊዜ የቆየ የኩላሊት ችግር መባባስ ለመቀነስና ለመቀልበስ የሚጠቅሙን ፕሮቶኮሎች ናቸው። የመጀመር ከፍተኛ የደም ግፊትና የደም ስኳር ቁጥጥር ይህ መታለፍ የሌለበት የአኗኗር ዘይቤ አካል ነው። የደም ግፊታችን በአጠቃላይ ከመቶ አርባ በዘጠና በታች መሆን አለበት። ከደም ግፊት በተጨማሪ የስኳር በሽታ ወይም ደግሞ በሽንት ምርመራ ጊዜ የተገኘ ፕሮቲን ዩሪያ ወይም ሽታችን ውስጥ ፕሮቲን ካለ የደም ግፊት ግባችን በጣም የጠበቀ መሆን ስላለበት ለእነዚህ ሰዎች የደም ግፊታቸው ከ130 በ80 በታች መሆን አለበት። ሁለተኛው ከአመጋገባችን ጋር የተያያዘ ነው። ስፔሲፊካሊ ደግሞ የፕሮቲን መጠን ላይ ይህ የታወቀ የኩላሊት ችግር በተለይ ከፍተኛ ደረጃ ላይ ያለ ማለት ፌለር የሚባለው ደረጃ ላይ ባይደርስም፣ ግን ከፍተኛ የሆነ የኩላሊት ችግር ያለባቸው ሰዎች ዝቅተኛ የፕሮቲን አመጋገብ እንዲኖራቸው እንመክራለን። ሶስተኛው የፈሳሽ መጠን፣ ብዙ ሰው ስህተት የሚሰራው እዚህ ጋር ነው። በማህበረሰባችን ውስጥ ኩላሊት ታሞኛል ሲባል ሰዎች በቃ ዝም ብለው ውሃ ጠጣበት ይሻላል ይባላል። ይህ በጣም አደገኛ ምክር ነው። በተለይ ደግሞ ኦረዲ አድቫንስድ የሆነ የኩላሊት ችግር ያለባቸው ሰዎች ውሃ ከመጠን በላይ ጠጥተው ችግራቸው ተባብሰው ይመጣሉ። ይህ የሚሆነው ኩላሊታቸው ኦረዲ የማጣራት አቅሙ ስለቀነሰ ብዙ ውሃ መጠጣት ማለት ኩላሊታችን ላይ ከፍተኛ የሆነ ጫና ማብዛት ብቻ ስለሆነ ነው። ስለዚህ ምንም አይነት የኩላሊት ችግር የሌለበት ሰውና የመጀመሪያ ደረጃ የኩላሊት ችግር ያለባቸው ሰዎች በቂ ፈሳሽ መውሰድ ቢያንስ በቀን ስምንት ብርጭቆ ውሃ መጠጣት ቆሻሻን ለማስወገድ በጣም አስፈላጊ ነው። ከፍተኛ የሆነ የኩላሊት ችግር ያለባቸው ሰዎች ግን የፈሳሽ መጠናቸው ላይ ገደብ ማድረግ አለባቸው። ምክንያቱም የተጎዱ ኩላሊቶች ከመጠን በላይ ውሃን ማጣራት አይችሉም። ከመጠን በላይ ውሃ ወሰድን ማለት ከፍተኛ የሰውነት እብጠት እና በልባችን ላይ ከፍተኛ የሆነ ጫናን በማምጣት ወደ ልብ ድካም ይመራል። ትክክለኛው የፈሳሽ መጠን የሚወሰነው በኩላሊታቹ የማጣራት ደረጃ ላይ ስለሆነ ይህ ደግሞ የሚታወቀው የተለያዩ የላብራቶሪ ምርመራዎችን በማድረግ ስለሆነ ይህንን በተመለከተ ሐኪማችንን ማማከር አለብን። አራተኛ፣ ለጡንቻና አጥንት ጥበቃ የሚሆን የአካል ብቃት እንቅስቃሴ። የአካል ብቃት እንቅስቃሴ ለልብ ብቻ አይደለም። መደበኛ አካላዊ እንቅስቃሴ በተለይ ክብደት ማንሳት ለጤነኛ እንዲሁም የኩላሊት በሽታ ላለባቸው ታካሚዎች በጣም ወሳኝ ነው። አንደኛ የጡንቻ መጠንን ለመጠበቅ ክሮኒክ ኪድኒ ዲዚዝ ያለባቸው ሰዎች ለጡንቻ መሟሸሽ ወይም መስል አትሮፊ ከፍተኛ አደጋ ላይ ናቸው። ስለዚህ ክብደት በማንሳት ይህንን አስቀድመው መከላከል ይችላሉ። ሁለተኛ የአጥንት ጤናን ለመጠበቅ በኩላሊት ችግር ምክንያት የሚከሰተው የማዕድንና የቫይታሚን ዲ መዛባት የሚከሰተውን የአጥንት ላይ ስጋት ለመቀነስ የአካል ብቃት እንቅስቃሴ ይረዳል። አምስተኛ ክብደትን መቆጣጠር እና ማጨስን ማቆም፣ ከፍተኛ የሰውነት ክብደት መጨመር ወይም ቢኤምአይ መጨመር ዋነኛ የአደጋ መንስኤ ነው። ስለዚህ ክብደትን መቀነስ በቀጥታ የደም ግፊትንና የሜታቦሊክ ጫናን ይቀንሳል። ማጨስ ማቆም ደግሞ ኩላሊትን ጨምሮ በመላ ሰውነታችን ውስጥ ያለን የደም ስር መጥበብን ለመከላከል አስፈላጊ ነው። እስካሁን ካየናቸው ከዋና ዋና መንስኤዎች ባሻገር ኩላሊታችንን በዝምታ የሚጎዱ ሶስት ስጋቶች አሉ። የመጀመሪያው ማስጠንቀቂያ ለኩላሊታችን መርዛማ የሆኑ መድኃኒቶች። ብዙ የተለመዱ መድኃኒቶች ቀስ በቀስ በዝምታ ኩላሊታችን ላይ ጉዳት ሊያስከትሉ ይችላሉ። አንደኛ ኢኔሴትስ፣ እንደ አይቡፕሮፊን በክሎፌናክ ያሉ ያለ ማዘዣ የሚሰጡ የህመም ማስታገሻ መድኃኒቶችን በቋሚነት ወይም ለረጅም ጊዜ መጠቀም የለብንም። እነዚህን መድኃኒቶች ከልክ በላይ መጠቀም እስከ 5% የሚደርሰውን የኩላሊት ፌለር ምክንያት ነው። ሁለተኛ፣ PPI ለጨጓራ በሽታ የምንወስዳቸው መድኃኒቶች እንደ ኦሚ ፕራዞል ያሉ ታዋቂ መድኃኒቶች ለረጅም ጊዜ መጠቀም ከባድ ቀስ በቀስ ከሚከሰት የኩላሊት ጉዳት ጋር ተያይዟል። ሁለተኛው ማስጠንቀቂያ የኩላሊት ጠጠር። ለኩላሊት ጠጠር የመከላከያ መሰረቱ በቂ ውሃ መውሰድ ነው። ጠጠሮችን ለማሟሟት በቀን ቢያንስ ስምንት ብርጭቆ ፈሳሽ መጠጣት አለብን። ሶስተኛው ማስጠንቀቂያ የኩላሊት ኢንፌክሽን ወይም ፓይሎኔፍራይተስ። ይህ ሜዲካል ኢመርጀንሲ ነው። ከሽንት ቧንቧ ኢንፌክሽን ጋር እንዳያም ታቱት ምክንያቱም የኩላሊት ኢንፌክሽን ምልክቶች የሚያካትቱት ከፍተኛ ትኩሳት፣ ብርድ ብርድ ማለት፣ ማቅለሽለሽ፣ ማስታወቅ እና በታችኛው ጀርባ ወይም ጎን ላይ ከባድ ህመም። በመጨረሻም አሁን መረጃውን አግኝተናል እና መረጃ ያገኙ ሰዎች ደግሞ እርምጃን ይወስዳሉ። የመጀመሪያው ግዴታ ምርመራ ማድረግ ነው። የክሮኒክ ኪድኒ ዲዚዝ ወይም ስር የሰደደ የኩላሊት በሽታ ዝምተኛ ስለሆነ ግዴታ ምርመራ ማድረግ አለባቸው። አንደኛ የስኳር በሽታ ያለባቸው ሰዎች በአመት ቢያንስ አንድ ጊዜ መመርመር አለባቸው። ሁለተኛ ከፍተኛ የደም ግፊት ወይም የልብና የደም ዝውውር በሽታ ያለባቸው ሰዎች። ሶስተኛ እድሜያቸው ከ50 በላይ የሆኑ ሰዎች። አራተኛ የኩላሊት በሽታ ያለበት ሰው በቤተሰባቸው ውስጥ ካለ። እነዚህ መረጃዎች በኩላሊት መዳከም ዝምተኛ ወረርሽኝ ላይ ያለች ሀገር ውስጥ እንደሚኖር ሰው በጣም ኃይለኛ መሳሪያ ነው። የደም ግፊትን እና ስኳርን በመቆጣጠር ትክክለኛውን የአመጋገብ እቅድ በመከተል እና የተደበቁ የመድኃኒት አደጋዎችን በመመልከት የኩላሊት መዳከም በሽታን በከፍተኛ ሁኔታ ማዘግየትና መከላከል ይቻላል።